ከህወት ቀዳሚ መሪዎች አንዱ አቶ መለስ ዜናዊ በ1979 ዓ.ም ኤርትራን አስመልክቶ በጻፉት ጽሑፍ ኤርትራ የኢትዮጵያ ቀኝ ግዛት ነች ማለት ትክክለኛና ሳይንሳዊ ነው ሲሉ ጽፈዋል። በተጨማሪም ኢምፔሪያሊስቶች የዛሬቱን አፍሪቃ እንደ ቅርጫ ሥጋ ይከፋፈሉት የነበረበት ወቅት ስለነበር የማንኛውም አፍሪቃ ሀገር አንድ ሀገር ሆኖ መፈጠርም በዚህ ወቅት ይጀምራል። ኢትዮጵያ የ3000 ዓመት ዕድሜ ያለው ጠንካራ ታሪክ ያላት በአንድ በማዕከላዊ መንግስት በመተዳደር በሀገር ደረጃ መቆም ከጀመረች ከዳግማዊ ሚኒሊክ ዘመን ወዲህ የ100 ዓመት ዕድሜ አይሞላትም በማለት መጻፋቸው የኤርትራ ትግል እንዲያሸንፍ በመመኘት ይደመድማል። በዚህ አባባል የዛሬቱ ኢትዮጵያ መቼም ቢሆን የጥንቷ የአክሱም ወራሹን አታውቅም። አታቅም የአክሱም ወደቦችም ከኢትዮጵያ ጋር ግንኙነት አልነበራቸውም። ጥንታዊት ኢትዮጵያ የባህር በር ኖሯት ስለማታውቅ ዛሬም የባህር በር ባይኖራት ምን ያስገርማል ለማለት የተዘረዘረም ይመስላል። አቶ መለስ በኢትዮጵያ ውስጥ በኤርትራ ጥያቄ ላይ የጠራና ሳይንሳዊ አቋም ያላቸው ዲሞክራት ኃይሎች እንደነበሩ ይናገሩና ህውሀትም ከእነዚህ ውስጥ መገኘቱን ገልጸው ህውሀት ለዚህ ዓላማ ብዙ ጊዜ መታገሉን ያስረዳሉ። አከታትለውም ይህ ኢትዮጵያ በኤርትራ ላይ የጫነችው የቀኝ ግዛት ቀንበር መደምሰስ እንደ ዋነኛ ዓላማ አድርጎ የተነሳው ሻቢያ የሚያደርገው ትግል መደገፍ እንዳለበት አቶ መለስ ያሳስባሉ። ህውሀት የትግራይ ሕዝብን ለማሳሳት እንደሞከረም አቶ መለስ ቢገልጹ ህውሃት የትግራይ ህዝብ በኤርትራ ህዝብ የመገንጠል ጥያቄ ላይ ትክክለኛ የድጋፍ አቋም እንዲይዝ አድርጓ ይላሉ። አንዳንድ የህወሀት መሪዎች ኢትዮጵያ የአክሱም ወራሽ አይደለችም የሚለው አቋማቸው እስከ ዛሬም ይዘው እንደቀጠሉበት ነው። ኢትዮጵያ የአክሱም ወራሽ አይደለችም፣ እንደ ሀገር ከተቋቋመች ከመቶ ዓመት አይበልጥም፣ ኤርትራ በኢትዮጵያ ቀኝ ግዛትነት ተይዛለች እየተባለ በሕዋት መሪዎች የተለፈፉ ኃላፊነት የጎደላቸው አባባሎች ከ20 ዓመታት በፊት የተባሉ ከመሆኑም በላይ በጊዜው ከእውቀት ማነስና ከእድሜ ለጋነት የመነጭ ይሆናል ተብሎ ሊታለፍ ይችል ነበር። ሆኖም ግን እነዚህ ሰዎች አቋማቸውን ስለ መቀየራቸውና በአባባሎቻቸው ስለ መጽናታቸው ምንም ያሳዩት ወይም ያሉት ነገር ካለመኖሩም በላይ በተለይ ኤርትራ የኢትዮጵያ ቀኝ ግዛት ነበረች የሚለው አቋማቸውንም ዛሬም እንደገፉበት ነው። ይህንኑ በኢትዮጵያ ህገ መንግስት አንቀጽ 39ና በአልጀር ስምምነት በማያጠራጥር መልኩ አረጋግጠዋል። አንቀጽ 39 የመጀመሪያው ክፍል ኢትዮጵያ ውስጥ ያለ ማንኛውም ብሔረሰብ አንዳንድ ፎርማሊቲዎችን እስካሟላ ድረስ ውሃ ቀጠነ ብሎ መገንጠል እንደሚችል በግልጽ ይደነግጋል። እንደ አይነት ቅድመ ሁኔታ ወይንም ምክንያት አልባ መገንጠል የዓለም አቀፍ ህግ የሚፈቅደው ተገንጣዩ የሌላው አገር ቀኝ ግዛት ከነበረ ነው። ህውሀት ኢህአዴግም የኤርትራን መገንጠል የደገፈው ኤርትራ የኢትዮጵያ ቀኝ ግዛት ነች ከሚል እምነት ተነስቶ ነው። ኤርትራ የኢትዮጵያ ቀኝ ግዛት ነች ካለ ደግሞ ነጻነትን ወይንም መገንጠልን ከመደገፍ ሌላ አማራጭ አልነበረውም። ምክንያቱም ቀኝ ግዛት የሆኑ ሀገሮች ነፃ የመውጣት ያልተገደበ መብት ስላላቸው የተቀረው ዓለም አቀፍ ህብረተሰብ ድጋፉን እንዲለግሳቸውም የተባበሩት መንግስታት ድርጅት ስለሚያሳስብ ነው። እንዲሁም በአልጀር ስምምነት አንቀጽ 41 ኢትዮጵያና ኤርትራ ለወሰናቸው መካለል የአፍሪካ አንድነት ድርጅት የካይሮ የመሪዎች ጉባኤ እንደ ኤውሮፓውያኑ በ1964 ዓ ም ያሳለፈው ውሳኔ ኢህአዴግ ኤርትራ የኢትዮጵያ ቀኝ ግዛት ነች ከሚል እምነት ተነስቶ እንደሆነ ምክንያቱም ይህ የአፍሪካ አንድነት ድርጅት የመሪዎች ጉባኤ ውሳኔ አግባብነት የሚኖረው ከቀኝ ግዛት ነፃ ለሚወጡ ሀገሮች ብቻ ስለሆነ ይህም ውሳኔ ቀኝ ግዛት የነበሩ የአፍሪካ ሀገራት ነፃ ሲወጡ በቀኝ ግዛት ጊዜ የነበረውን ወሰን መከበር አለበት የሚል ሲሆን ህውሀት ይህንኑ ተቀብሎ ኤርትራ የኢትዮጵያ ቀኝ ግዛት በነበረችበት ጊዜ የነበራትን ድንበር እንዲከበርላት ተስማማ እነዚህ የቀኝ ግዛት መርሆችን በመከተል ሻዕቢያና ህውሀት ፖሊሲዎቻቸውን ቀርጸው በመታገላቸው ቀኝ ግዛት ጊሏት የነበረችው ኤርትራ ዛሬ ነጻ ወጣች። ለመሆኑ የህወሓትና አንዳንድ የሌሎች የኢትዮጵያ ብሔር ብሔረሰቦች መሪዎች ሀገሮች ቀኝ ግዛት ናቸው ሲሉ ቀኝ ግዛት ማለት ምን ማለት እንደሆነ የቀኝ ገዢዎቹ ዓላማና ፍላጎት ምን እንደሆነ እነዚህ ሁኔታዎች በኢትዮጵያ ውስጥ ይንጸባረቁ እንደሆነ በቅጡ ተገንዝቦታልን የሚለው ጥያቄ ይነሳል። ቀኝ ግዛት በመሰረቱ ከአስራ አምስተኛው እስከ 20ኛው በነበረው ክፍለ ዘመን አውሮፓውያን ወደ ሌሎች አህጉራት ተሻግረው በሀገሬው ህዝብ ላይ የጫኑት የአገዛዝና የብዝበዛ ስርዓት ነበር። አላማቸው ትርፍ ፍለጋ በቀኝ ግዛቱ ተገዥው ህብረተሰብ ኪሳራ ለመበልጸግና ሃይማኖት ወይም የፖለቲካ እምነትን ለማስፋፋት ነበር። ቀኝ ግዛት በሀገሪው ተወላጆችና በወራሪ መጤዎች መሀል የጌታና የሎሌ ግንኙነትን ይመሰርታል። ቀኝ ገዢዎች በዋና ከተሞቻቸው ተቀምጠው የቀኝ ግዛት ሀገርና ህዝብ የዕለት ተዕለት ኑሮና መፃ ዕድሉን ይወስናሉ። ቀኝ ገዢዎች የተገዢዎችን ባህል በማንቋሸሽ ስብዕናቸውን በማሳነስ የበታችነት ስሜት እንዲሰማቸው አድርገዋል። ቀኝ ገዢዎች እነዚህን ህዝቦች ለመግዛት የተፈጠሩ ናቸው የሚለውን እምነት በተገዢዎች ላይ በማሳደር በንብረትና በሕይወታቸው ወሳኝ ሆነው ኖረዋል። ቀደም ሲል የህውሀት መሪዎች የማርክሲስት ሌኒስት እምነት አክራሪ ተከታዮች የአልቤናዊ አይነት ስለነበሩ የኢትዮጵያና የኤርትራ ግንኙነት በዚህ በማርክሲስት መነጽር ያዩት ነበር። በማርክሲስት ሌኒስቶች አስተሳሰብ የቀኝ ግዛት ዋናው ዓላማ ተገዥውን ህዝብ መበዝበዝ ነው። የቀኝ ግዛት ስርዓት የተቀነባበረ ብዝበዛ እያካሄደ ለቀኝ ገዢዎች ኢንዱስትሪ ጥሬ ዕቃ በጣም በርካሽ ዋጋ ወይንም በነፃ ማቅረብ ሲሆን ምርቱንም በተገዢው ህብረተሰብ ላይ መገልበጥና እንዲሁም የቀኝ ተገዢ መሬቱን ነጥቆ ለቀኝ ገዢዎች ማከፋፈል ነው። በእነዚህ የቀኝ ግዛት መስፈርቶች ሲሰላ የኢትዮጵያና የኤርትራ ግንኙነት የቀኝ ገዢና ተገዢ ነበር የሚያስብል አንድም ምክንያት የለም። ኢትዮጵያ ለየትኞቹ ፋብሪካዎቿ ነበር ኤርትራን የምትበዘብዘው? በወቅቱ እንዲያው የጥሬ ዕቃው ትራፊክ የሚያመዝነው ነው ከኢትዮጵያ ወደ ኤርትራ ሲሆን በጊዜው ኤርትራ ውስጥ የነበሩ ኢንዱስትሪዎች ኢትዮጵያ ውስጥ ከነበሩት በቁጥር ይበልጡ ስለነበር የፋብሪካ ምርቶች ከኤርትራ ወደ ኢትዮጵያ ይጓዙ ነበር። በኢትዮጵያውያንና በኤርትራውያን መካከል የነበረው ግንኙነት የጌታና የሎሌ ሳይሆን የመከባበርና የመፈቃቀር የወንድማማችነትና የእህትማማችነት እንደነበር አንዳንድ ኤርትራውያን ከኢትዮጵያ በተባረሩ ጊዜ በግልጽ ታይቷል። አንዳንድ ኢትዮጵያውያን ኤርትራውያን ጎረቤቶቻቸውና ወዳጆቻቸው ወደ ኤርትራ እንዳይላኩ ደብቀው መከላከል ሲያቅታቸው ደግሞ በንባ እየተራጩ የሸኙባቸው ሁኔታዎችም እነሱም ታይተዋል። የትኛውስ ኤርትራ ለመሬት ነው ኢትዮጵያን ከኤርትራውያን ነጥቀው የሰፈሩበት ይልቁንስ ኤርትራውያን በተለይ በአጼ ኃይለ ስላሴ አስተዳደር ዘመን በኢትዮጵያ በከፍተኛ የስልጣን እርከን በመገኘት በተጨማሪም በነበራቸው የሥራ ትጋትና ተሞክሮ በተለያዩ የሥራ ዘርፎች ተሰማርተው ሀብት አፍርተው ከብረውና ከብደው ያለ አንዳች ስጋት ከተቀረው የኢትዮጵያ ሕዝብ ጎን በፍቅር ይኖሩ እንደነበር የትናንት ሀቅ ነው። ስለዚህ የኢትዮጵያ አካል የነበረችው ኤርትራ የኢትዮጵያ ቀኝ ግዛት ነበረች ማለት ትንሽ እውቀት አደገኛ ነው፣ ሊትል ናውሌጅ ኢስ ደንጀረስ ከሚለው። ዛሬ ኢትዮጵያ የባህር በር አያስፈልጋትም በጎረቤት ሀገራት ወደቦች እንጠቀማለን የሚሉ የህውሀት መሪዎች በአንድ በኩል ኤርትራን ለማስገንጠል ሲጥሩ፣ በሌላ በኩል ደግሞ በመጀመሪያ ታላቋ ትግራይን ፈጥረው የትግራይ ሪፐብሊክን አቋቁመው የቀይ ባህረ ሰላጤ ከታላቋ ትግራይ ጋር ለመቀላቀል ወጥ ነው እንደነበር ፕሮፌሰር ተኮላ ወርቅ ሀጎስ ያስገነዝቡናል። ኤርትራ የኢትዮጵያ ቀኝ ግዛት ነችና እንደ ማንኛውም ቀኝ ግዛት ነፃ መውጣት አለባት፣ ለዚህም የተራማጅ ድጋፍ የግድ ይላል የሚለው የጨቅላ አስተሳሰብ ከዋት ውጪ ሌሎችም ተስፈንጣሪ ማርክሲስት ሌኒኒስት ሪዮተ ዓለም ይከተሉ የነበሩ ጥቂት ኢትዮጵያውያን የሚያራምዱ ተቋም ነው። እነዚህ ጥራዝ ነጠቆች ቀኝ ግዛት ምን እንደሆነ ቀኝ ገዥ እና ተገዥ ምን አይነት የኢኮኖሚ፣ የፖለቲካ፣ የሶሻል ግንኙነት እንዳላቸው ተንትነው ተረድተው ሳይሆን በጊዜው ተራማጅ መስሉ ለመታየት የኤርትራና የሌሎች ጎሳዎች መገንጠልን መቀበልና ማጠንጠን ያስፈልግ ስለነበረ ነው ታዲያ ኤርትሪያ የኢትዮጵያ ቀኝ ግዛት ነበረች ወይንስ የሌላ አሰብ የማን ናት የኢትዮጵያ የባህር በር ጥያቄ በዶክተር ያዕቆብ ኃይለማርያም ሁለት ሶስት ዓመተ ምህረት የተጻፈውን መጽሐፍ እንድታነቡት ጋበዝኩ